ግን በነገራችሁ ላይ እዮዳ ቤታየንም ዲቦራንም እንደዛ ዋርዷችሁ ሄዳችሁ በጣም ሰፖርት ፈልጋችሁ ነው ደግሞ ይዛችሁ የሄዳችሁት። አንድ አለች። ማን ነው ስሞች? ሂዊ ድሮን የምትባለው የእውነት አሁን እንደ ሂዊ ድሮን ሂዊ ድሮን የምትባለው አናወቃችሁት? እጅሽ ውፍረቱ እኔ ወፍራም ነኝ ግን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 አወቃችኋት? በትንሽ ባትሪ ምሰራ ድሮን ምንም በጣም እንዲ ያርጋችኋት እንትምትሏት ማለት ነው። ድሮን ምንድን ነው አንቺ? ምን እስቲ እውቀቷ ምንድን ነው? ስሰማት አማራ ጠልላት፣ እንቁርቲ አማራ ጠልናት። እኔ አማራን ህዝብ ለምንድን ነው የምጠራው? ምን አረገኝ? አወቃችኋት? የአፏ ስፋት የአፍሽ ስፋት እኮ ላይክ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 ያጣቸው ሰውዬ ባያቸው ቁጭ ብዬ ጥርሳቸውን ምቆጥረው፣ እግዚአብሔር ምስክሬ ነው፣ ጥርሳቸውን ምቆጥረው። አዶን ፊል ኮምፎርታብል ላይክ ሰው እያወራኝ ምላሱ ሲወጣ በጥርስ መሀል፣ አዶን ፊል ኮምፎርታብል። ሽሮ በርበሬ ደግሞ ይሸጣሉ። እርስዎ ባሎት ደግሞ ዘ ሴም ላይቭ ላይ ከጀርባው ሽሮ በርበሬ አድርገው እርቃናቸውን የብል ጸጉራቸውን እያከኩ ይወጣሉ ከመኝታ ቤት አሁን ከዛ ሽሮ በርበሬ ውስጥ የብልት ጸጉር ምናምን ሰው እኮ አያጣም። እመቤቴን ቤቴ አያጣም። ዮን ቁልም ያለ ጸጉር ምናምን ቻሏ ሰውየው በቦጩ በኩል አሾልኮ እጁን ብልቱን ሲያካይቻለ ለምንድን ነው የሚያሳከከው? ብልቱ ባሉት ትየሮማ ለምን ያካሉ ሰውየው ብልታቸው ነው። ከትዳር ከሰርግ በፊት ኢትዮጵያ ሄደው ከዛ ሁላ ፕሮግራም በፊት ለባሎት ዴንቸር ይግዙ። መጀመሪያ በደስታ ፍሪሊ መሳቂ ይጀምር፣ ሲስቅ ጥርሱን ያሳይ። ይሄ ኮ ቅንጦት ነው ለሳቸው ለባሎት ቅንጦት ነው። ስለዚህ ከሰርግ በፊት ከሌላ ከሁሉ ነገር በፊት ዴንቸር ያሰሩ፣ ወይ ፌክ ዴንቸር ምናምን የ230 ዶላር መላክ እንችላል። አማዞን ላይም አለ።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 እንቁርቲ ብሎ ሲጠሩኝ ስለሰማው ሌላ ነው ስድብ አልችልም ቀጥሎ ደግሞ ዩ ምግብ ነገር ለክ ነገር ሲሸጡ ቆሻሻ ባሉት ከመኝታ ቤት የብልት ጸጉራቸውን ሹዋ ሹዋ እያረጉ እያከኩ ሲወጡ እኔ በጣም ነው የደበረኝ መቀመጫቸው ሳከዋል ምናምን እያልኩኝ ነው እንትን ያለኝ አሁን የርሱን በርበሬ ሽሮ ማን ነው የሚበላው የብልት ጸጉር ገብቷቸው ላይ ነው ብልታቸውን እየፈተሉ የሚውሉ ነው የሚመስሉኝ አሁን እሳቸው ሰውዬ